ጤና ይስጥልን የምሽቱን የስፖርት ዘገባ ይዘን ቀርበናል። ከዘገባዎቹ ጋር ይሁን ነኝ። በ2012 የለንደን ኦሎምፒክ ባልተገባ ፉክክር የነሐስ ሜዳሊያ ባለቤት የነበረችው አትሌት ሶፊያ ሰፋ ዛሬ የብር ሜዳሊያን አገኘች። በወቅቱ የወርቅ ሜዳሊያ አሸናፊ የነበረችው ሩሲያዊቷ የሌና ዛራፖቫ በአበረታች እጽ ምክንያት ሜዳሊያውን በመነጠቋ ነው ሶፊያ የብር ሜዳሊያ ባለቤት የሆነችው። ሜዳሊያን መልሼ በማግኘቴ ደስተኛ ብሆንም በወቅቱ ብዙ ጥቅሞችን አጥቻለሁ ብላለች። ስመኛ ዮርዳው ተጨማሪ ዘገባ አለው።

ኢትዮጵያ በ3000 ሜትር መሰናክል የኦሎምፒክ ሜዳሊያ ያስመዘገበችው 1972 በአትሌት እሸቱ ቶራ ነበር ሞስኮ ላይ። በተመሳሳይ በ2012 የለንደን ኦሎምፒክ አትሌት ሶፊያ አሰፋ በውድድር መስኩ ለኢትዮጵያ የነሐስ ሜዳሊያ ይዛ ተመልሳለች። ዓለም አቀፉ የኦሎምፒክ ኮሚቴና የጸረ አበረታች መድኃኒት ተቋሙ ዋዳ ባደረጉት ምርመራ የወርቅ ሜዳሊያ አሸናፊዋ ሩሲያዊቱ አትሌት ዮሊያ ዛራፖቫ የተከለከለ ኃይል ሰጭ ቅመም መጠቀሟ በመረጋገጡ የወርቅ ሜዳሊያዋ እንዲነጠቅ ተወስኗል። ቱኒዚያዊቱ አትሌት ሀቢብ አጋራቢ ወርቅ ሜዳሊያው ይገባሻል ተብላለች። ኢትዮጵያዊቷ ሶፊያ አሰፋም በወቅቱ ያጠለቀችው የነሐስ ሜዳሊያዋ ከአራት ዓመት ከስድስት ወር በኋላ ወደ ብር አድጎላታል። ይህንኑ ሜዳሊያዋንም ዛሬ የኢትዮጵያ ኦሎምፒክ ኮሚቴ በዓለም አቀፉ የኦሎምፒክ ኮሚቴ አባል ወይዘሮ ዳግማዊት ግርማይ አማካኝነት አስረክቧታል። ሶፊያ የደከምኩበትን ሜዳሊያዬን መልሸ በማግኘቴ ደስተኛ ነኝ፣ ነገር ግን አሸናፊነቴ በውድድር ወቅት ቢሆን ኖሮ ተጠቃሚ እሆን ነበር ብላለች። እቺ ቀን የመጀመሪያ ቀን ብትሆን ኖሮ ያው ደስታዬ እጥፍ ድር ቢሆን ነበረ። ቢሆንም ግን እግዚአብሔር ይመስገን አልተከፋውም። ያው የልፋቴን የላቤን ዋጋ እግዚአብሔር ሰጥቶኛል ብዬ ነው የማመሰግነው። ወዳው በሰዓቱ ቢሆን ኖሮ በብዙ ነገር ጠቀም ነበር፣ በኮንትራት በመግቢያ የተለያዩ ነገሮች እንጠቀምበት ነበር። ያም ሆኖ ግን ያው በዛ ሰዓት ስላልሆነ ያንን ነገር ያላገኟቸው ብዙ ነገሮች አሉ። ቢሆንም ግን እግዚአብሔር ይመስገን ቅር አይለኝም። ሜዳሊያው ያው ተመልሶ ወደ ሀገሬ ስለመጣ ለእኔም ስለተሰጠኝ በጣም ደስ ብሎኛል። ዮልያ ዛራፖቫ በሁሉም ውድድሮች ያስመዘገበቻቸው ውጤቶች በመሰረዛቸው ምክንያት ሶፊያ በዴጎ ዓለም አትሌቲክስ ሻምፒዮን ያስመዘገበችው ስድስተኛ ደረጃ ወደ አምስተኛ ተሻሽሏል። በለንደን ኦሎምፒክ የሶፊያ የቡድን አጋሮች የነበሩት ህይወት አያሌው ና ቴነሽ ዲሮም ደረጃቸው ወደ አራትና አምስተኛ ከፍ ያለ ሲሆን የኢትዮጵያ የደረጃ ሰንጠረዥም ከ24 ወደ 22ተኛ ተሻሽሏል። በለንደን ኦሎምፒክ ምርመራ ከተደረገባቸው 1 ሺህ በላይ አትሌቶች 98ቱ የአበረታጅ ሰለባ መሆናቸውን መረጃዎች ያመለክታሉ። ተመልካቻችን ለምሽቱ የነበረው የስፖርት ዘገባ ተጠናቋል። መልካም ምሽት።